በኮሮና ምክንያት ከአራት ዓመት በፊት በአሰልጣኝ ሽልማት ሲሳይ የተጀመረው ኤሮቢክስ ስፖርት አሁን ወደ ማኅበር አድጎ የተለያዩ ስፖርታዊ እንቅስቃሴዎች ይከናወኑበታል። ፈያ ኤሮቢክስ ማኅበር የሚል ስያሜን በመያዝ የአባላትንም ቁጥር አሳድጎ በሳምንት ሶስት ቀን ስፖርታዊ እንቅስቃሴዎችን በአዳማ ከተማ ወጣቶች ማዕከል ግቢ ውስጥ እየሰሩ ጤንነታቸውን እየጠበቁ ነው። አስገራሚውና ያልተለመደው ነገር ደግሞ አሰልጣኝ ሽልማት አሁን የስምንት ወር ነፍሰ ጡር ሆናም ስፖርታዊ እንቅስቃሴዎችን እያሰራች ስፖርቱ ላይ ቀርቼ ባቸው አላቅም። እንደምታይኝም ነፍሰ ጡር ሆኜም በኖርማሉም ጊዜ ያው ስኮልድ ድረስ እስከመጨረሻው ቀን አሰራቸዋለሁ። ካሰርቼም ደግሞ ከወለድኩም በኋላ ከ13 ቀን በኋላ መጥቼ ማሰራቸውና ያንን ለኔ ያላቸው አክብሮት ይመስለኛል እንዳይፈርስ ያደረገው። ከልጅነቷ ጀምሮ ስፖርትን ልምድ አድርጋ ያሳለፈችውና የሶስት ልጆች እናት የሆነችው አሰልጣኝ ሽልማት ሲሳይ ነፍሰ ጡር ሆና ስፖርት ማሰራት ለእሱ አዲስ አይደለም። ወንዶችም በሚያዩት ነገር ያው እንደዚህ ሚሰራሉ እያሉ የመጀመሪያ አይደለም አራተኛ ነው። እና አራቱንም እግዚአብሔር ይመስገን በእንደዚህ አይነት መንገድ ስለሆነ ያው ሞራላቸው እንግዲህ በጣም አሪፍ እንደሆነ ይነግሩኛል። በዚህ የተነሳ የእሷ በዚህ መልኩ ጠንካራ መሆን ለሌሎች ትልቅ ተነሳሽነት እንደሚፈጥር ብዙዎች ይመሰክሩላታል። እኛ ሁነ በምናረግዝበት እኔ በጣም በጣም እቸገራለሁ፣ ለሶስት ለአራት ወር ምግብ ማልበላ በጣም እቸገራለሁ። በእርግዝና ወቅት ነው የምልህ የአራት ልጆች እናት ነኝ። እና እሷ እንደዚህ ሆና በርትታ ጠንክራ ሳያት ማለት ነው እኔ ሁላ ማለት ነው ወደዚህ ነገር ለመጀመር ሙከራ ምናምን ማድረግ እፈልጋለሁ። ምክንያቱም እሷ ያለችበትን ነገር ሳየው ጥንካሬዋን ብርታቷን ሳየው፣ በቃ እኔም በቃ በረታሁ። ገብቷል። ሞዴሌ ናት ለኔ በጣም በጣም መበረታታት ያለባት በጣም ብርቱ ጎበዝኝ ነች። በጣም ይገርማል። እዛ ከዚህ በፊት አርግዛ ማለት ነው ስትወልድ ጧታ ሰርታ ነው ማታገብታ የወለደችው ስትመጣ ደግሞ በ15 ቀን መታ ታሰራለች። በጣም ጠንካራ ነች። ሴቶች በእርግዝና ወቅት ቀለል ያለ ስፖርት ቢያዘወትሩ መልካም ነው ትላለች አሰልጣኝ ሽልማት ሲሳይ። በእርግዝና ውስጥ አይሰራም አይቻልም ማለት ሳይሆን በሂደቱ ከመጀመሪያው ቀስ እያል ቀስ ግዴታ እንደኔ መዝለል አለባቸውም አልልም፣ ግን በሂደት ቀስ እያልክ ነገሮችን ብንሞክራቸው ከሞከርናቸው በኋላ ከአቃቱን ብንገድባቸው ይሻላል እንጂ ሳንሞክር በፍራቻ ነገሮችን ባንገድብ ብዬ ይላሉ። የፈያ ኤሮቢክስ ማህበር ሰልጣኞች አሰልጣኝ ሽልማት ከምታሰራው ስፖርታዊ እንቅስቃሴዎች ዘርፈ ብዙ ጥቅሞች እያገኙ ስለመሆናቸው ያነሳሉ። ለራስ ለጤና ቀድመህ ራሱ መዘጋጀት ጥሩ ነው እና ከ106 ነው ወደ 88 የወረድኩት። በጣም በጣም ትልቅ ለውጥ፣ ወደ 18 ኪሎ ነው የቀነስኩት። ጥሩ ለውጥ አግኝቻለሁ በራሴ። እኔ ያገኙት የተለያየ በሽታ ነበረብኝ ተኳር ነበረብኝ፣ ኮሌስትሮን የተለያየ በሽታዎች ናቸው። ይህን ስፖርት ከጀመርኩ ጀምሮ ያለመድኃኒት ነው፣ በስፖርት ብቻ የሚቆጣጠረው ማለት ነው። ያ ኤሮቢክስ ማህበር ከስፖርታዊ እንቅስቃሴዎች ውጭ በማህበራዊ ህይወትም ጠንካራ ማህበር ነው። ከጤንነት ባሻገር ዛሬ በነገድ በቋንቋ ህዝቡ በሚባላበት ሰዓት እዚህ ጋር የተለያየ ብሔረሰቦች ሆነን አንድ ሆነን በሀዘን በደስታ እውነተኛ ኢትዮጵያዊነት የሚገለጠበት በችግር በደስታ አብረን የምንከፋፈልበት በጣም ትልቅ ህብረት ወንድማማችነት ያተረፍንበትም ስፖርታዊ እንቅስቃሴዎችን ማዞቶር እንደሚገባ አሰልጣኝ ሽልማት ሲሳይ ትናገራለች። በራሳችን ተነሳሽነት ለጤናችንም፣ ለፊዚካላችንም፣ ለአይምሯችንም ለብዙ ነገር ስፖርት ይረዳልና እና ያንን ነገር ልምድ ብናረገው